ቲ ሓጂ ኡመር ዱንያ ለቀው ሄደዋል። ኢና ልላሂ ወኢላ ኢላይ ረጅኡን። አሰላሙ ዓለይኩም ወራሕመቱላ ወበረካቱ። ውድና የተከበራችሁ የረጃል እንዳሃያት ቤተሰቦቼ ባላችሁበት እድሜና ጤና ይስጣችሁ፣ ይወጣችሁበትን ዓላማችሁ አሳክታችሁ ለሀገራችሁ ያብቃችሁ። ዛሬ አሳዛኝ መረጃ ይዤላችሁ መጥቻ አለው ሀጅ ሙፍቲ ወደ ማይቀርበት አገር ተጉዞዋሉ። አላ ይርሓማቸው ሁላችን ምዋች ለናና ወደ አላህ ሀጅ ነን። አላህ ይርሐማቸው። በዛሬው ቀን ህይወታቸው አልፈዋል። በዱዓችሁ እንዳትረሳቸው። ምን ይደረጋል እንግዲህ፣ አልሐምዱሊላህ እሳቸው እንደውም ትልቅ ሰው ናቸው አሉ አይደል? ምንም ሳያውቁ ምን ልጅ ሳያዩ የሚሞቱ ማለው አሉና፣ ቤተሰቦቻቸውን መጽናናትን እንመኛለን። ሰብሩን አላህ ይስጣቸው። ምንም ማድረግ አይቻልም። ህመማቸው በቅርብ ቀን የተሰማው ግን ያው ሀመሙ ከባድ ነው መሰለኝ። ሳይቆይ ወደ አላህ ሄዩና ሁሉም ዋች ነው። አላህ ይርሐማቹ። አላህ ይከፍርላቹ። ጀነቱን ጀነቱ በስምንቱ ጀነቱ በር አላህ የሚገቡ ያርጋቸው። የረሱ ሰለላሁ ዐለይሂ ወሰለም ጎረቤት አላህ ያርጋቸው። እንደዚሁም እናት፣ ወንድምም፣ ቤተሰብ ያጣ ያለ አላህ ይርሐምላቹ። የታመመከ አላህ ይማርላቹ። የቻናሌ ቤተሰቦች ቪዲዮ ላይክ፣ ሼር ያረጋቹ፣ ለዓለም ሙስሊም አድርሱላቸው። ዱዓ እንደሊያደርሱላቹ ላቹ አላህ ላይ እኔ ጣት መቀሰር ይከብደኛል። ምክንያቱም ትላንት ያንን ያንን መከራና ጭንቅ አብሮ ተጋርቶ ያለፈ ሰው ዛሬ እርስ በርስ በዚህ ልክ ጭካኔነትና አውሬነት ኖሮባቸው እነሱን ያሰቃያሉ ብዬ ማሰብ ይከብደኛል። ባይሆን ግን ይህንን ለማረጋገጥ ግን ቢያንስ አንድነታችሁን እኒህ እየደረሰባቸው ያለባቸው ነገር ትክክል አይደሉም። እኚህ ሙስሊሙ ማህበረሰብ ትላንት ከኛ ጋር ዋጋ ከፍለዋል። ደማቸው ከኛ እኩል ፈሷል። በሰላም ይኑሩበት ብላችሁ ድምፅ ሆኗቸው እስኪ እንደው ፍቀዱላቸውና ከእናንተው እኩል ዋጋ በከፈሉባት ሀገር ላይ ሀዘናቸውን በቁጡ ይወጡ። እነሱ እኮ አልጨረሱም። ጦርነቱ የጋራ ጦርነቱ ሲያልቅ የግል ጦርነት ነው የተከፈተባቸው። እዛ ላይ ትግራይ ላይ የሚገኙ ሙስሊሞች የዓላማ ጽናታችሁ መቼም ቢሆን የማንረሳው ነው። አላህ ስብሐነሁ ወተዓላ ደግሞ ዝም እንደማይል በእርግጠኝነት ምላሽ እንዳለው እኛም እናንተም ታውቃላችሁ። የተሰጣቸው አምስት ማስጠንቀቂያ ነው። የመጀመሪያው አክሱም ላይ አዛን የሚባል አይሰማም ሁለተኛ ደረጃ መሬት የተሰጣችሁ እንድትኖሩበት እንጂ እንድትሰግዱበት አሊያም መስጊድ እንድገነቡበት አይደለም። አክሱም ለቃችሁ ወደ ሽሬ መሄድ ትችላላችሁ፣ አሊያም ወደ ሳውዲ አረቢያ። ሂጃብ እና ኒቃም ደግሞ እንዳታስቡት የሚል ነው። እንዴት እንደ ሙስ ተላልጦ አለመሄድ ወንጀል ይሆናል? እንዴት እኛ የምንጠይቀው ነገር ቢኖር እኛ ሩቅ ያለን ሰዎች በምናወራ ሰዓት ላይ ፕሮፓጋንዳ ወይም አጀንዳ ፈልገን ሊመስላችሁ ይችላል። እስኪ እናንተ ውስጥ ያላችሁ እውነታውን አሁን የምታውቁ የሌላ እምነት ተከታዮች ትላንት የነበረው ስለ አንድነታችሁ ብላችሁ እስኪ ውጡና ለነዚህ እህት ወንድሞቻችሁ ድምፅ ሆኑላቸው። አብሽሩ ኢናላሀ ማአሳቢሪን። መቼ ነው ግን የአክሱም ሙስሊሞች ስቃይና መከራ የሚያበቃው? እስከ መቼስ ነው ፍትህ፣ ፍትህ እያልን በዚህ ሁኔታ የምንቀጥለው? ካሁን በፊት እንደሚታወቀው ሴት እህቶቻችንን ሂጃብ ለብሳችሁ ትምህርት አትማሩም ተብለው ለአመት ያክል ከትምህርት ገበታቸው ተፈናቅለው ሲሰቃዩ ሲጨቆኑ ኑረዋል። ያን አልበቃ ብሎ ደግሞ አሁን ጭራሽ የአዛን ድምፅ መስማት አንፈልግም ውጡ፣ ቀጥሉ፣ ወደምትሄዱበት ሂዱ እየተባሉ ነው። ተወልደው ባደጉበት ሀገራቸው፣ ንብረት ባፈሩበት ሀገራቸው እየተፈናቀሉ እንጨፈጭፋችኋለን፣ እንገላችኋለን እየተባሉ እየተዛተባቸው ተጨቁነው በስቃይ ነው ያሉት። እስከ መቼ ነው የአክሱም ሙስሊሞች በዚህ ደረጃ እየተሰቃዩ እየተጨቆኑ የሚኖሩት? ሁሌ ፍትህ፣ ፍትህ ማለት ሰልችቶናል። ለማንስ ነው ፍትህ የምንለው? ሁሌ ፍትህ ብለን እንጮሃለን። ምንም መፍትሄ የለም። የሆነ ነገር ይደረጋል። ሁሌ ፍትህ እንደ ሙስሊም እንደ ላ ኢላህ ኢላላህ አባልነት ኃላፊነታቸውን እንዲው ኃላፊነታቸውን እንድትዋጡልን እንትዋጡልን በማለት ጥሪያቸውን እያቀረቡ ባለ ሰዓት ማህበረሰቡ፣ ለምንድን ነው ዝምታን የመረጣችሁት? በአክሱም ያሉት ሙስሊም እህት ወንድሞቻችን እባካችሁ፣ እንደ ላ ኢላህ ኢላላህ አባልነት ግዴታቸውን ተወጡልን፣ መብታችንን ተነፍገናል እያሉ ጥሪያቸውን በሚያቀርቡ ሰዓት ለምንድን ነው መርጦ አልቃሽነትን መርጠን ዝም ያል ነው ለፍልስጤማውያን በእያንዳንድ ነገሮች ድምፅ ስኮን የነበረው ወይም ደግሞ ባለህበት ቦታ ወዲህን ሲያቃጥለው የነበረው ከእነሱ ምንም ነገር ኖሮ አይደለም፣ የላይላ ለላ አባልነት ውስጥ ስለቆረቆረ ነው። ዛሬ በአክሱም ያሉ እህት ወንድሞቻችን ላይ የደረሰው ድርጊት ነገ አንተ ጋር የማይደርስበት ምንም ምክንያት የለውም። ልንገድ ሀቢቢ። ስለዚህ እባብ ሳያጠቃህ ነው ማጥቃት ያለብህ። በአክሱም ያሉ እህት ወንድሞቻችን እጃባቸውንም ይለብሳሉ፣ አዛንም ይላሉ። የሙስሊሙ ማህበረሰብ እንደ ሙስሊምነታቸው እንደ ኢትዮጵያነታቸው ሕገ መንግስታቸውን አስከብረው ተከብረው መኖር አለባቸው።